አላሁ አክበር የሚሉትን ቃላት ስሰማ እፈራ ነበር። በጣም ብዙ የተዛቡ አመለካከቶች ነበሩ። ሙስሊም ሴቶች የተጨቆኑ ናቸው ብዬ አስብ ነበር። ለምን ሂጃብ መልበስ አለባቸው? እኔ መንገድ ላይ ስወጣ ሰዎች እንዲያዩም የምፈልግ፣ ነገር ግን የተሳሳተ ሰው ሲያይ የምናደድ ዓይነት ልጅ ነበርኩ። ቁርኣንን ማንበብ የጀመርኩት በአንድ በጣም እብሪተኛ በሆነ ምክንያት ነው ይኸውም አንድም ግጭት ወይም ስህተት ለማግኘት ፈልጌ ነበር። እስልምና ሴቶችን በብዙ መንገዶች ነፃ ያወጣል፣ እንደውም ሴቶችን ከፍ ያደርጋል። በሙርዌ ውስጥ ሴቶች የተጨቆኑ ነበሩ። ከዚያም ስለ እስልምና ማንበብ ጀመርኩ እና አይደለም፣ ሴቶችን የሚጨቁነው ማህበረሰቡ እንደሆነ ተረዳሁ። ያገኘሁት አጠቃላይ የሆነ የህይወት መንገድን ነበር። ማግኘት የቻልኩት ሁሉ በቁርአን ውስጥ ያሉ ሳይንሳዊ ማረጋገጫዎችን ነበር። በጥናቴ ውስጥ ማግኘት የቻልኩት ሁሉ የቁርአንን ስነ ጽሁፋዊ ተአምር ነበር። ምንም ስህተት አልነበረም። ምንም የሚጋድ ነገር አልነበረም። በመንገድ ላይ መሄድ ያስደስተኝ ጀመር። ዝም ብሎ መንገድ ላይ መሄድ እንጂ ምንም አይነት ትርኢት ማሳየት አልነበረም። ለመጀመሪያ ጊዜ ሰዎች ስለ እኔ ምን እንደሚያስቡ ሳልጨነቅ በሕይወቴ መደሰት ይቻላል። እስልምና የሰጠኝም ይሄንኑ ነው። ስሜ ላውረን ብዙ ይባላል። እኔ ጋዜጠኛ፣ ጸሐፊና ተዋናይ ነኝ። እናም በ1967 በሰሜን ለንደን ሐምስተ ተወለድኩ። በ2010 እስልምናን ተቀበልኩ። አልሐምዱሊላህ። ያደግኩት ሲክ ሁኝ ነበር። ወላጆቼ ህንዳውያን ሲሆኑ የተወለድኩት እና ያደግኩት እንግሊዝ ሀገር ውስጥ ነው። ሙስሊም የሆንኩት በ24 ወይም 25 ዓመቴ ይመስለኛል። የተወለድኩትና ያደግኩት ለንደን ውስጥ ነው። እንደውም ራሴን እንደ አምላክ የለሽ ወይም ኤቴስት እቆጥር ነበር። የተወለድኩትና ያደግኩት በምስራቅ ለንደን ነው። እናቴ ጣሊያናዊት ናት። ከእናቴ ጋር ቤተ ክርስቲያን እሄድ እንደነበር አስታውሳለሁ። ቤተ ክርስቲያን እሄድ ነበር። እናም በመንፈሳዊና በስሜታዊነት በጣም የሚያረካ ነበር። ግን ጥያቄዎች ነበሩ። እናም በሎጂክ እና በማስተዋል ሌላን ሰው እንዴት ማምለክ እንደሚቻል ሊገባኝ አልቻለም። ይህ ነገር ገና በልጅነቴ ትክክል ሆኖ አልተሰማኝም። እናም ይህን ጥያቄ አነሳሁ። አንድ ቀን የቤተ ክርስቲያኑን ፓስተር ሳናግር እና ይህንን ጥያቄ ስጠይቀው እሱም እምነት ይኑርሽ አለ። ለአያቴ የነበረኝ ክብር ብዙ ጥያቄዎችን እንዳልጠይቅ አድርጎኝ ነበር። እያደግኩ ሲሄድ ለምን ሶስት ሆኑ ብዬ በጥይቃት ነበር። እሷም ዝም ብላ ማመን ብቻ ነው ያለብሽ ትለይ ነበር። ስለዚህ ሁሌም በሩ እንደተዘጋ ነበር። መልሳቸውን የማላውቃቸው ጥያቄዎች ነበሩ። እናም ኢየሱስ የእግዚአብሔር ልጅ ነው ከሚለው አስተሳሰብ ጋር በጣም እታገል ነበር። እግዚአብሔር ሁሉን ቻይና ሀያል ከሆነ ለምን ኢየሱስ ለኃጢአታችን መሞት አስፈለገው? ለምን ኢየሱስ ለምን ወደ ኢየሱስ መጸለይ አለብን? ይህ አስተሳሰብ ለኔ እንግዳ ነበር፣ ሊገባኝ አልቻለም። እናም ጥያቄዎችን ስጠይቅ ዝም እንድል እንደተደረግኩ አስታውሳለሁ። ጥያቄ መጠየቅ እንደሌለብኝ ተነገረኝ። ብዙም አልተናደድኩም። ግን ችላ እንደተባልኩ ተሰማኝ። እሱ አምላክ ከሆነ ለምን እንደ ሞተ ሊገባኝ አልቻለም። አምላክ አይሞትም። ያ ሁሌም ለመረዳት ይከብደኝ ነበር አምላክ በልጁ ላይ ለምን እንዲህ ያደርጋል? ያ ልጁ ከሆነ ለምን ያሰቃየዋል? ለምን አላዳነው ወይም አልወሰደው? በልጅነቴ እንዲህ አስብ ነበር፣ ምን አይነት አምላክ ነው በልጁ ላይ እንዲህ ያደረገው ወይም እንዲህ እንዲሆን የፈቀደው። ስለ እስልምና ለመጀመሪያ ጊዜ እንዴት ሰማሽ? ምን አይነት የተዛባ አመለካከት ነበረሽ? አዎ ነበረ። ምናልባት ትንሽ ኢስላም ጠል ወይም ኢስላሞፎቢክ ነበርኩ። በኢራቅና በመሳሰሉት አገሮች ብዙ ነገሮች በሚፈጠሩበት ጊዜ ነበር ያኔ። እና አስታውሳለሁ አላሁ አክበር የሚሉትን ቃላት ስሰማ እፈራ ነበር፣ ያስፈራይ ነበር። ሙስሊም ወንዶች ሁሉ በጣም ጥብቅ፣ ሚስቶቻቸውን የሚደበድቡ እንዲሁ አስብ ነበር። በጣም ብዙ የተዛቡ አመለካከቶች ነበሩ። ሙስሊም ሴቶች የተጨቆኑ ናቸው እያስብ ነበር። ለምን ሂጃብ መልበስ አለባቸው? ትክክል አይደለም ብዙ ጉዳዮች ነበሩ ስለ እስልምና በጣም ያስደነቀች ነገር ምንድን ነው የሚገርመው ነገር ስለ ሙስሊም ሴቶች ከነበረኝ የተዛባ አመለካከት ሁሉ ጋር እስልምና ውስጥ መጀመሪያ ያጥናውት ነገር ሴቶች በእስልምና ያላቸው ቦታ ነበር እናም ብዙ ንግግሮችን አዳመጥኩ በኢንተርኔት ላይ ብዙ አነበብኩ በዳሩ ሰላም የታተመ ታላላቆቹን የእስልምና ሴቶች የሚባል መጽሐፍ አለ። በጣም አስገራሚ ነው። በእምሮይ ውስጥ ሴቶች የተጨቆኑ ነበሩ። ከዚያም ስለ እስልምና ማንበብ ጀመርኩና፣ አይደለም፣ ሴቶችን የሚጨቁነው ማህበረሰቡ እንደሆነ ተረዳሁ። እና እስልምና በጣም የላቀ ነው። እንደውም በጣም የላቀ ከመሆኑ የተነሳ እንደ ማኅበረሰብ አሁን እሱን ለመድረስ የምንታገል ይመስለኛል። ኢንሻ አላህ ይበልጥ ጠንክሮ ይመለሳል። እስልምና ሴቶችን በብዙ መንገዶች ነጻ ያወጣል። እንደውም ሴቶችን ከፍ ያደርጋል። ታውቃለህ፣ ማህበረሰቡ ያንን ከተረዳ እኔ እንደ ተረዳሁት ይረዳሉ። ሱብሓንላህ፣ እስልምና ለሴቶች ብዙ መብቶችን ይሰጣል በዚህ ሀገርም ሆነ በሙስሊም ሀገራት ከዚህ በፊት ያልነበሩንን መብቶች። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሴቶችን እንዴት ማክበር እንዳለብን አስተምረውናል። ይሄ ትልቅ ነገር ነው። ሴት ልጅ ሲወልዱ ይበሳጩ ለነበሩ ሰዎች እስከ መግደል ድረስ ስለሚደርሱት ነቢይ መሐመድ ዓለይሂ ሰላቱ ወሰላም ሴት ልጅን ካሳደጋችሁ ጀነት ትሰጣላችሁ፣ ከኔ ጋር ጀነት ውስጥ እንደዚህ ትሆናላችሁ ይሉ ነበር። ከዚያም እንደ ትንንሽ ነገሮች እንኳን አንዲት ሴት እየተጣላችህ፣ እየተከራከረችህ፣ እየጮኸችበህ ከሆነ ዝም በል። እርሳቸው ያደርጉ የነበረው ይህንኑ ነው። ዝም ይሉ ነበር። ዑመር ኢብኑል ኸጣብ ከነቢዩ ዓለይሂ ሰላቱ ወሰላም ተምረዋል። ከሴት ጋር ጭቅጭቅ ሲፈጠር እንዴት እለዘብ ማለት እንዳለባቸውና ዝም ብለው ማሳለፍ እንዳለባቸው ተምረዋል። ችግር የለውም ስሜታዊ ይሁኑ። ሴቶች ስሜታቸውን እንዲገልጹ መፍቀድ። ታውቃለህ፣ ስብሓንላህ፣ የትኛው ዲን ነው ይህን የሚያስተምር? በ2008 ሙስሊም ሳልሆን ጋዛ ውስጥ ከበባ ስር ከነበሩት ሰዎች ጋር ተይዤ እንደነበር አስታውሳለሁ። እነሱ እስከ ዛሬም ከበባ ስር ናቸው። አዑዝ ብላህ ረመዳን ነበር። እናም ሰዎች ድሆች ቢሆኑም እንኳን እርስ በርስ መልካም ነገር ሲደራረጉ አየሁ። እናም አንድ ቀን እኔም አንድ መልካም ነገር ላድርግና በረፋህ የስደተኞች ካምፕ ላለ አንድ ቤተሰብ የበግ ሥጋ ልወስድ ብያ አስብኩ። ይህንን ምግብ በስደተኞች ካምፕ ውስጥ ላለ አንድ ሙስሊም ቤተሰብ ወሰድኩ። እናትየው በሩን ከፈተች፣ ተፈጸሊ አሰላሙ ዓለይኩም በብርሃንና በኑር የተሞላች እሷም፣ በትንሽ ክፍል ውስጥ ትኖር ነበር። የሚበላ የሚጠጣ የለም። እኔም ለምን ትጾበንሽ አልኳት። አምላክሽ የሚወድሽ አይመስለኝም? ይህን በማለት ያዝናለሁ። የሚወድሽ አይመስለኝም? ለምን የጋዛ ሰው አድርጎሽ ለሰላሳ ቀን ያጠማሻል። በሰላሳ አንደኛው ቀን ውሃ ይኖረሻል አልኳት። እሷም የለንም አለች። እኔም እንግዲያውስ ምንድን ነው ለሰላሳ ቀን አንቺና ጋዛ ምግብ የላችሁ፣ በሰላሳ አንደኛው ቀን ፍሬጅሽ ይሞላል አልኳት። እሷም አይሞላም አለች። እንግዲያውስ አምላክሽ አይወድሽም። ለምን እንደምትጾሚ አንድ ጥሩ ምክንያት ስጪ አልኳት። እሷም ምንም በሌለበት ክፍል ውስጥ ሆነ በረመዳን የምጾመው ድሆችን ለማስታወስ ነው አለች። ያኔ በዛች ቅጽበት እስልምና ይሄ ከሆነ እኔም ሙስሊም ልሆን ብዬ አሰብኩ። ምክንያቱም በዛ ቀን ምንም ያልሰጠህን አምላክ ማመንና ማመስገን የምትችልበት እምነት ካለ፣ አንድ ጎድጓዳ ሳህን ምግብ ኖሮ ለማታውቀው ሰው የምትሰጥበት እምነት ካለ አምላኬ ሆይ ዋው አላህ በመንገዴ ላይ አንድ ሰው አስቀምጠ አስታውሳለሁ። በሁለተኛ ደረጃ ትምህርት ቤት የክፍል ጓደኛ ነበረች። እሷም ተግባራዊ ሙስሊም ነበረች። እናም እስልምናን ማጥናት ጀመርኩ፣ ጽሁፎችን ማንበብ ጀመርኩ። በዛም ጊዜ የቴፕ ካሴቶችን ማዳመጥ ነበር። ቁርኣንን ማንበብ የጀመርኩት በአንድ በጣም እብሪተኛ በሆነ ምክንያት ነው። ይኸውም አንድም ግጭት ወይም ስህተት ለማግኘት ፈልጌ ነበር። እሷን ከዚህ እምነት ለማዳን ምክንያቱም ሒጃብ ስህተት እንደሆነ ይሰማኝ ነበር። ከስኬታማ ሙያ ከስኬታማ ህይወት ወደ ኋላ እንደሚጎትታት ይሰማኝ ነበር። ታውቃለህ፣ ባደግኩበት አካባቢ ያየሁት ነገር ወንዶች ከሚስቶቻቸው ሁለት ማይል ቀድመው ሲሄዱ ነበር። እነዚህ የነበሩን የተዛቡ አመለካከቶች ነበሩ። በጣም የሚገርም ነበር ምክንያቱም በአንድ በኩል በዚህ እምነት ውስጥ በውስጧ ውብ የሆነ የሰላም ስሜት የሚፈጥር ነገር እንዳለ ማየች እያለሁ በሌላ በኩል ደግሞ ይሄ ነገር ወደኋላ ኋላ ሊጎድጣት ሊጨቁናት እንደሆነ ይሰማኝ ነበር። እናም ጀመርኩ እንከራከር ነበር፣ በመደበኛነት እናወራ ነበር። ጊዜ እያለፈ ሲሄድ እስልምና እውነት እንደሆነ ማመን ጀመርኩ። ይህም በጣም አስፈራኝ። ማመን ጀመርኩ። ልቤ መካሄር ጀመረ፣ እእምሮዬ መካሄር ጀመረ። ምንም እንከን ላገኝ አልቻልኩም። ያገኘሁት ነገር ይህ አጠቃላይ የሆነ የህይወት መንገድ እንደነበረ ነው። ማግኘት የቻልኩት ሁሉ በቁርአን ውስጥ ያሉ ሳይንሳዊ ማረጋገጫዎችን ነበር። በጥናቴ ውስጥ ማግኘት የቻልኩት ሁሉ የቁርአንን ስነ ጽሁፋዊ ተአምር ነበር። ምንም ክፍተት አልነበረም። ያም አስፈራኝ። ምክንያቱም በዛን ጊዜ ወጣት በሆነም ሁሌም አንድን ነገር ከተቀበልኩ ወይም ከመረጥኩ መቶ ሀምሳ ፐርሰንት የምሰጥ አይነት ሰው ነኝ። ስለዚህ መቀየር ስጀምርና ማመን ስጀምር ያ ማለት ህይወቴን መቀየር እንዳለብኝ አውቅ ነበር። ያን ይበልጥ አስፈራይ ማሰብ የምችለው ስለ እስልምና ብቻ ነበር። ማሰብ የምችለው ስላገኘዋቸው ነገሮች ብቻ ነበር። በእነዚህ ሐሳቦች፣ እንደ ተደበደብኩ ያክል ይሰማኝ ነበር። ታውቃለህ ስለ ቁርአን ሳይንሳዊ ማረጋገጫዎች ስለ አምላክ መኖር ስለ መልእክተኝነት ማረጋገጫዎች ሐሳብ በሐሳብ ላይ ነበር። እናም ትንሽ ለመተንፈስ በምኖርበት አካባቢ ለእግር ጉዞ ወጣው። በመደበኛነት በምራመድበት መንገድ መጣው። አረንጓዴው መብራት እስኪበራ ቆሜ ነበር። መብራቱ በራና ሰዎች ያቋረጡ ነበር። እኔ ግን ማቋረጥ አልቻልኩም። እግሮቼ መሬት ላይ እንደተቸነከሩ ተሰማኝ። በእምሮዬ ውስጥ የነበረው ሀሳብ። ይህንን መንገድ ወይም ሌላ ማንኛውንም መንገድ ካቋረጥኩና በመኪና ከተገጨው እና የማውቀውን እያወቅኩ ከሞትኩ ያለሌ ምን ማለት ነው? እናም በድንገት ገባልኝ። ቀድሞውኑ ልቤ ውስጥ የገባውን ነገር ለምን አልመሰከርም? እስልምና እውነት እንደሆነ ያሳመነኝ አንድ ነገር ቁርኣን አለመለወጡ ነው። እናም በሚሊዮኖች የሚቆጠሩ ሰዎች በቃላቸው እንደሚሸመድዱት ነው በሚሊዮኖች የሚቆጠሩ ሰዎች መጽሐፍ ቅዱስን በቃላቸው ሲሸመድዱ አልሰማውም። ስለዚህ ለኔ ያ ተአምር ነበር። ትንሽ መጽሐፍ አይደለም፣ ትልቅ መጽሐፍ ነው። ስለዚህ ትኩረቴን በጣም ስቦታል። ስለ ነቢያችን ዐለይሂ ሰላቱ ወሰላም በጣም ያስደነቀች ነገር ምንድን ነው? ባህሪያቸው ሁሌም ባህሪያቸው ሁሌም ባህሪያቸው በመጀመሪያ ለሴቶች የነበራቸው አያያዝ ሚስቶቻቸው ስሜት እንዲኖራቸው ስሜታቸውን እንዲገልጡና በጣም በጥሩ መንገድ እንዲቋቋሙት መፍቀዳቸው፣ ሚስታቸውን አኢሻን ረድያላሁ አንሃ ባልተጋበዙበት የእራት ግብዣ ላይ አለመሄዳቸው። ምክንያቱም ያ ሶሓባ ነቢዩን ዐለይሂ ሰላቱ ወሰላም ብቻ ነበር የጋበዙት። ሁሉም ነገራቸው፣ ገርነታቸው፣ ከሚስቶቻቸው ጋር በሚኖራቸው ግንኙነት ፍትሐዊነታቸው፣ በቤት ውስጥ የነበራቸው ልስላሴና ከዚያም በጦር ሜዳ የነበራቸው ጥንካሬ፣ በጣይፍ በነበሩበት ጊዜ የነበረው ተጋላጭነት፣ እርዳታ ለመጠየቅ ሲሄዱ ይልቁንም ምን እንደደረሰባቸው ይ ማልቀስ መቻላቸው። አሁን ወንዶች ማልቀስ የለብንም ጠንካራ መሆን አለብን ብለው ያስባሉ አይደለም። እሳቸው አልቅሰዋል። አሁን ላይ የሴርካዴን ሴራ እያነበብኩ ነውና ከእያንዳንዱ አንቀጽ አንድ ነገር እየተማርኩ ነው። እንዴት ያለ አስገራሚ መጽሐፍ መሰለ! ሁሉም ሰው እንዲያነባው አመክራቸዋለሁ። ሁሉም ነገር በሞት አፋፍ ላይ ከነበረበት ጊዜ ጀምሮ ዓኢሻ ረዲየላሁ አንሃ ስለ ራስ መታቷ ስታማርር፣ እሳቸውም እየቀለዱ አይ ስለ እኔ ራስ መታትስ እኔ የሞትኩ ነው ይላሉ። ታውቃለህ እሳቸው ያሳለፉት ነገር ሁሉ እኛ የተሻለን ሰዎች እንድንሆንና ጀነት እንድንገባ ነው ከቤተሰቦቻቸው ጋር ያደረጉት መስዋዕትነቶች ሁሉ ያለፉባቸው ፈተናዎች ሁሉ ለማን ለኛ ሸሃዳን እንዴት ተቀበልሽ በሕይወቴ ውስጥ በጣም ደስተኛው ቀን ነበር እውነቱን ለመናገር በጣም ስሜታዊ ነበር ስሜቱን መግለጽ እንኳን አልችልም ልክ ሁሉም ነገር ከትከሻ ላይ እንደወደቀ ነው በጣም ቀለል ይልሃል እንዳዲስ ሰው ትሆናለህ ስለዚህ ያ በህይወቴ ውስጥ በጣም አስደሳቹ ቀን ነበር በእውነት መስጊድ ውስጥ ወይም ሌላ ቦታ አልተቀበልኩም ምክንያቱም እኔ እስከ ገባኝ ድረስ ሻሃዳይን የተቀበልኩት በአላህና በእኔ መካከል ነው ወደ ኢምፓየር ስቴት ህንፃ ላይ ወጥቼ ለሰዎች ቁርአንን ያዙና አንብቡት አታውኩትም ብዬ መጮህ ፈልጌ ነበር ይህን መጽሐፍ ካነበባችሁ ስለ ዓለም ማወቅ ያለባችሁን ሁሉ ታውቃላችሁ፣ በእውነት ስለዚህ፣ ወደዛ መስጊድ ጉብኝት ያደረኩት ሸሃዳዬን ስቀበል ነበር። አዎ፣ አልሐምዱልላህ። እናም በዛን ጊዜ ሸሃዳዬን ስፈጽም የነበሩ የክርብ ሰዎች አሁንም እነሱ ናቸው፣ የክርብ ሰዎች ማለት። አልሐምዱልላህ። ስለዚህ ሸሃዳ መያዜ አስገራሚ ነበር። በጣም ስንቀጠቀጥ እንደነበር አስታውሳለሁ፣ ግን ጥሩ ስሜት ነበር። በጣም ጥሩ ስሜት ሸሃዳ ስል ያለኔ አዲስ ህይወት ነበር፣ አዲስ ጅምር እንደሆነ ተሰማኝ። አላህ ስብሓነሁ ወተዓላ ሁሉንም ነገር እንደሚያጸዳ እያወቅ ነገር ግን የሰራኸውን መልካም ነገር ዋጋ እንደሚሰጥ ማወቅ በጣም ጥሩ ስሜት ነበርና የሙስሊም ሴትነትን ማንነት ለመቀበል ዝግጁ ነበርኩ። ስለዚህ ማንበብ ማንበብ ማንበብ ጀመርኩ። ወደ ቤት ሄድኩና ለቀጣዮቹ ሰባት ቀናት ሁሉም ነገር እየተለወጠ ነበር። መጸለይ ፈለግኩ። ወደ አላህ ማልቀስ ፈለግኩ። ሙስሊሞች ሲያደርጉ እንዳየወት ግንባሬን መሬት ላይ አስነጠው። እናም ሁለት ነገሮችን ደጋግም ያልኩ አመሰግና እንደሆና ይቅርታ። ይህንን ሕይወት ስለ ሰጠኸኝ አመሰግናለሁ፣ ለነበረኝ ፍቅር ሁሉ፣ ላላወግኳቸው ነገሮች ሁሉ፣ ቆንጆ ሴት ልጆች ፍቅርን አውቄያለሁ፣ እድል አግኝቻለሁ፣ ጥሩ ቤተሰብ ነበረኝ እናም አንተን አወቅኩ፣ አመሰግናለሁ። ከዚያም ይቅርታ አልኩ፣ ብዙ ይቅርታ። ለአንድ ሳምንት ያህልም ብዙ አለቀስኩ። ቤተሰብሽና በዙሪያሽ ያሉ ሰዎች እንዴት ተቀበሉ? ሻሃዳ ከተቀበልኩ በኋላ ለሁሉም ሰው ሙስሊም መሆኔን አልነግርም ነበር። ሰዎች ቢያውቁም ባያውቁም ክደል ነበረኝ፣ ለእኔ ችግር አልነበረውም። ነገር ግን በተለይ ወደ እስልምና ከተመለስኩ በኋላ መጀመሪያዎቹ አካባቢ ላይ ሙስሊም መሆኔን ለማንም አልነግርም ነበር። ስለዚህ ለቤተሰብ ያልነገርኩ ይህን ያላደረግኩበት አንዱ ምክንያትና ለአንዳንዶቻችን አስፈላጊ ይመስለኛል፣ በውስጣችን ጥንካሬ ማግኘት አለብን። በተለይ ብቻህን ከሆንክ በእነዚህ ውይይቶች ውስጥ ከመግባታችን በፊት በዚህ ሃይማኖት ውስጥ ማን እንደሆንክ ማወቅ እና በምታውቀው ነገር ራስህን ማጠንከር አለብህ እናም በግሌ ምንም አይነት ክርክር ማድረግ አልፈለግኩ። ሰዎች እነዚህን አስተያየቶች እንዲሰጡኝና ስህተት እንደሆነ ወይም ለምን ይህን እንዳደረግኩ ወይም ከፍቅር የተነሳ የሚመጡትን ጥያቄዎች እንዲጠይቁኝ አልፈለግኩ። እነሱ የሚጠይቁኝ ስለወደዱኝ፣ ስለሚያስቡልኝ፣ ስለተጨነቁ ነበር። ይሄ ለነሱ በጣም አዲስ ነበር፣ ግን ምን እየሰራው እንደሆነ አውቅ ነበር። እናም ከዚህ በፊት እንደተናገርኩት ይሄ በአብዛኛው በእኔና በአላህ ስብሓነሁ ወተዓላ መካከል ያለ ነገር ነበርናም ማንም ሰው በዚህ መንገድ እንዲገባ አልፈለግኩም። በመጨረሻ ቀን ላይ በፈጣሪ የፊት አሁን በሠራውት ነገርና በሚከተሉት ተግባራት እንደምቆም ተሰማኝ። እናም ማንም ሰው በዚህ ውስጥ ምንም አይነት ሚና አይኖረውም። ስለዚህ ለማንም አልነገርኩም። ምናልባት ትንሽ ፈርቼም ነበር ለሰዎች ለመናገር። ግን ቤተሰቦቼ ያወቁበት መንገድ እነሱ ይህን የሚያስታውሱ አይመስለኝም። እኔ ግን አስታውሳለሁ። ሁላችንም ለራት ወጣንና ምግብ ቤት ውስጥ ተቀምጠን ነበር። እኔ በቤቴ ውስጥ ብቸኛ ሴት ልጅ ነኝ። ስለዚህ እኔ የበኩር ብቸኛ ሴት ልጅ ነኝ። ለአባቴ እኔ ትንሽዋ ልጁ ነኝ። እናም ስለ ሰርግ ያወሩ ነበር። እናም አባቴ አልማ በዘህጅ ውብ ቤተ ቤተክርስቲያን ውስጥ ስታገባና እኔ እያጀብኳት ስሄድ እያለ ነበር። እናም አባቴ ለሰርግ የነበረው እቅድ ብዙ ነበር። ስለዚህ እኔ በጣም ጸጥ ብዬ ምግቤን እየበላው ነበር፣ በጣም ጸጥ ብዬ እነሱ ያንን ውይይት እንዲያደርጉ ፈቅጅ። ከዚያም እናቴ ዞር ብላ ይሄ አይሆነም አለች። አባቴ በግልጽ ምላሽ ሰጠ እና ለምን አይሆንም አለ። እሷም ምክንያቱም ልጅህ ሙስሊም ናት አለች። ከዚያም እኔ ትንሽ ፈጠን እያልኩ መብላት ጀመርኩ። ስጸልይ አይታኝ ያለች በክፍሌ ውስጥ ስጸልይ አይታኝ ይመስለኛልና ከዚያም ሻሃደን እንደተቀበልኩና ሙስሊም እንደሆንኩ አገናኘችው። ግን ለረጅም ጊዜ ጊዜያዊ ነገር እንደሆነ ያሰቡ ይመስለኛል። እናም እንደገና ምናልባት በእድሜና በዛን ጊዜ በነበርኩበት ማንነት ምክንያት ስለ አንድ ነገር በጣም ስጓጓና ይሄ ከነዚህ ነገሮች አንዱ ነበር። ከዚያም በጣም ተሟጋች ሆንኩ። ስለዚህ ሃይማኖቴን ተከላከልኩ። ሃይማኖቴን ማጣት ፈረም፣ አሁን ያገኘሁትን ነገር ማጣት ፈረም። ስለዚህ እነሱ እኔ ላደረኳቸው ምርጫዎች በጣም አክባሪ ነበሩ። አልተረዱትም፣ ግን ቤተሰቦች ናቸው። አያቴ ወደ ጎን ወሰደችና ደስተኛ እንደሆንኩ ጠየቀች። እኔም አዎ በጣም ደስተኛ ነኝ አልኳት። እሷም እሺ እንደፈለግሽ አድርጊ አለች። እናም ለቤተሰቤ ተዋት፣ አትጠጣም አታጨስም፣ ማታ ውጪ አትሆነም፣ ልጇን እየተንከባከበች ነው አለቻቸው አለባበሷ ጥሩ ነው ችግር የለውም። በመጨረሻ እሷ ተቀበለችኝና መላው ቤተሰብ አዲሱን እምነቴን እንዲያከብር ጠየቀች። ሙስሊም መሆንና ሂጃብ መልበስ ነፃነት ይችል ግድቦታል። እስልምናን ከተቀበልኩ በኋላ ነፃነቴን አግኝቻለሁ ምክንያቱም ነፃነት ማለት በሰዎች የተቀመጡትን እገዳዎች ማስወገድ ነው። ከፈጣሪህ ጋር በእውነት ስትገናኝና ከዓላማህ ጋር ስትገናኝ የምትኖረው ለሱ ነው እንጂ ለሌሎች አይደለም። ያ እውነተኛ ነፃነት ነው። ስለዚህ አው አሁን ሒጃብ ለብሻ አለሁ። እናም አዎ ለጌታዬ ስል መፈጸም ያለብኝ አንዳንድ ግዴታዎች አሉ። ነፃኔ ምክንያቱም ውሳኔዎቼ፣ ምርጫዎቼ፣ የምሄድበት የማደርገው የማላደርጎ ነገር ሁሉ ለፈጠረኝና ላበጀኝ አንድ ጌታ ነው። ስለዚህ አው ነፃ ነኝ። የነፃነት ስሜት ተሰማኝ። ሒጃብ ሙሉ በሙሉ ነፃ እንዳወጣኝ ተሰማኝ። እኔ እመርጣለሁ። ማን እንዲያየኝና ማን እንዳያየኝ የመምረት ስልጣን አለኝ። ስለ አልኮል የሚያስተዋውቅ ማስታወቂያ ሰሌዳ ላይ ያለች ግማሽ እርቃን ሴት እንደምታደርጉ አይደለም። ይህ ጭቆና ነው። እኔ ያለሁበት ሁኔታ ግን ለኔ ይህ ነጻነት ነው። በእርግጠኝነት ከባድ ነበር፣ ምክንያቱም መንገድ ላይ ስወጣ ሰዎች እንዲያዩ የምፈልግ ነገር ግን የተሳሳተ ሰው ሲያይ የምናደር አይነት ልጅ ነበርኩ። እናም ይህን መተው ነበረብኝ። ይህም በጣም ከባድ ነበር፣ ምክንያቱም ብዙ ማንነቴ ሰዎች እያዩኝ ነው ወይስ አይደለም በሚለው ላይ የተመሰረተ ነበር። ያ በጣም ከባድ ነው፣ ምክንያቱም በዩኬ ጎዳናዎች ስሄድ ልክ እንደሌለው ነው፣ ሙሉ ለሙሉ የማልታይ ነኝ። ተዋናይ መሆን የምትፈልግ በተወሰነ መንገድ የምትለብስ ሴት ያ እሷ የማትፈልገው ነገር ነው። ስለዚህ በእርግጠኝነት ለኔ ትልቅ ለውጥ ነበረ። መደሰት ጀመርኩ። አለመታየቴ ያስደስተኝ ጀመር። በመንገድ ላይ መሄድ ያስደስተኝ ጀመር። ዝም ብሎ መንገድ ላይ መሄድ እንጂ ምንም አይነት ትርኢት ማሳየት አልነበረም። ለመጀመሪያ ጊዜ ሰዎች ስለኔ ምን እንደሚያስቡ ሳልጨነቅ ህይወትን መደሰት እቻልኩ። እስልምና የሰጠኝም ይሄንኑ ነው። ሙስሊም ለመሆን ስታስብ ከአላህ ጋር ያለህን ግንኙነት መገንባት ላይ ማተኮር አለብህ። ስለዚህ እህቴ ፀጉርሽን ለምን እንደምትሸፍኚ፣ ሰውነትሽን ለምን እንደምትሸፍኚ፣ ከተወሰኑ ነገሮች ለምን እንደምትቆጠቢ እንድትረጂ የሚረዳሽ ሂደት አለ። እኔ ለሚመለከቱ ሰዎች ሙስሊም መሆን እፈልጋለሁ፣ በአላህ አምናለሁ፣ በነቢ ሙሐመድ ዓለይሂ ሰላቱ ወሰላም ሱና አምናለሁ ግን ፀጉሬን መሸፈን አልፈልግም ወይም ይሄን መተው አልፈልግም ለሚሉ ሰዎች የምመክረው ነገር ያ ግንኙነት ከተመሰረተ በኋላ ለውጡ ይመጣል። እንዳደርጋቸው አስቤ ማላውቃቸው ነገሮች ነበሩ። መሸፈን ከነዚህ ውስጥ አንዱ ነበር። ፓርቲ ማቆም ሌላው ነበር። ብታምነም ባታምነም ነገር ግን ከአላህ ጋር ያለን ግንኙነት እያደገ ሲሄድ ሃይማኖቱን በተፈጥሮአዊ መንገድ ስማር ጌታይን ማስደሰት ብቻ ፈለግኩ። ትኩረቱ ከአላህ ጋር ግንኙነት መመስረት፣ የአላህን እዝነት መረዳት፣ የአላህን ፍቅር መረዳት፣ አላህ በእውነት ማን እንደሆነ መረዳት ላይ መሆን አለበት። ጊዜሽን ውሰጂ፣ የምታመልኪውን ተረጂ፣ ለምን እንደምታመልኪው እወቂ። እናም ነገሮች ይከተላሉ። ሁሉም ሰው የራሱ የግል ጉዞ አለው። እናም ይህን በህይወቴ ውስጥ ካወቅኳቸው ብዙ የሰለሙ ሰዎች አህል ነው። በነቢዩ መሐመድ ዓለይሂ ሰላት ወሰላም ሲራ እንኳን ሰዎች ሃይማኖቱን እንዴት እንደተከበሩ ስናይ ሁሉም ነገር በቀላሉ ነበር። አልኮል እንኳን በአንዴ አልተከለከለም በሂደት ነው አይደል? ነገሮች በአንድ ጊዜ አልተከሰቱም። ሰዎች ብዙ ጊዜ ይጠይቁኛል፣ እስልምና ከባድ አይደለም ወይ? ከባድ አይደለም ወይ? እናም ያለምንም ማመንታት ከባድ የሆነው ያለ እስልምና ያለ ህይወት እንደሆነ ልነግራችሁ እችላለሁ። በጣም አዛኙ ፈጣሪያችን እንደ ስጦታ ሰጥቶናል፣ ግን አላስገደደንም። ስለዚህ እነሆ ምርጫው ያንቺ ነው፣ ውሳኔው ያንቺ ነው፣ ውጤቱም ያንቺ ነው። በጥበብ ምረጭ። ሰዎች ሙስሊም ስትሆኝ አረብ ትሆኛለሽ ስምሽን፣ ልብስሽን፣ ባህልሽን ትቀይር ያለሽ ብለው ያስባሉ ስለዚህ ባህልሽን እየጠበቅሽ ሙስሊም መሆን ይቻላል። እኔ እንደማስበው ሰዎች ከነበራቸው ትልቅ የተሳሳተ ግንዛቤ አንዱ እስልምናን ስትቀበይ አረብ ትሆኛልሽ ወይም ያንቺ ያልሆነ ሌላ የባህል አካል ትሆኛለሽ የሚለው ነው። እውነቱን ለመናገር ለመጀመሪያ ጊዜ ወደ እስልምና ስመጣ ከሃያ ዓመታት በፊት፣ በዛም ጊዜ ማንም ከሰለሙ ሙስሊሞች የላቲኖ ሙስሊም አላገኘውም። እናም በዛም ጊዜ ለእኔ በጣም ከበድ ያለ ነበረ። አሁን በጣም የተለየ ነው። በጣም የተለየ፣ ጊዜው ተለውጧል። በማህበራዊ ሚዲያና በተለያዩ መድረኮች እስልምና እየተስፋፋ እየተሰራጨ ነው። አረብ መሆን እንደሌለብሽ፣ ደሲ ወይም ህንድ መሆን እንደሌለብሽ፣ ሮሲያዊ መሆን እንደሌለብሽ እንረዳለን። ከየትም ብትመጪ ማንነትሽን ጠብከሽ ሙስሊም መሆን ትቻለሽ። ለሰው ልጆች ሁሉ የተላከ ነው። እናም አንቺም ያካትታል ስለዚህ እስልምናን በተቀበልሽበት ስምሽን መቀየር አለብሽ የሚሉ ብዙ የተሳሳቱ ግንዛቤዎች አሉ። የተሳሳተ ግንዛቤ ነው። ስምሽን ግዴታ መቀየር አለብሽ የሚል የትም የለም። መጥፎ ትርጉም እስካልኖረው ድረስ ማርያ፣ ፌሊፒ፣ ፓብሎ መባል ትችያለሽ። ምንም ችግር የለውም። ይሄ አስፈላጊ ነው ምክንያቱም ይሄ ማንነትሽ ነው። የባህለሽን ጥሩ ነገር በእርግጠኝነት ማቆየት ትችያለሽ። እኔ በግሌ አሁንም ሞሌ፣ ታኮስ፣ ፍላውታስ ሰራለሁ። ባህሌን እስከ መጨረሻው ድረስ እደሰትበታለሁ። ኢየሱስን ወይም ኢሰን ዓለይህ ሰላም መውደድ እና ማመን ማቆም የለብሽም። እናም እናቱ መርየም በቁርአን ውስጥ ምዕራፍ እንዳላት ተረጂ። ስለዚህ ለእኛ ብዙም እንግዳ አይደሉ። እንወዳችኋለን፣ እናከብራችኋለን። እናም እነሱን መውደድና ማክበር ማቆም የለብሽም። በተቃራኒ እስልምና ሕይወታችንን በብዙ መንገዶች ያሳድጋል። ስለዚህ የታኮችሽን መብላት ከቲ፣ ካንቺ ጋር ከሚመጣው ባህል ሁሉ መደሰት ከቲ እና ስለ እስልምና መማር ከቲ፣ ምክንያቱም እስልምና የህይወት መንገድ ነው።